ወኢረከበ አበበሪ በምን በመሬትም አባት የለውም እየሰማች ይሏል። አዎ ምን ማለት ነው? ቅድመ አለም ያለ እናት ወልደ አብ ድረ አለም ደግሞ ያለ አባት ወልደ ማርያም ሲል ነው። ስለዚህ ወደ ማይፀነድ ድንግል ማርያም መጣና ተጸነሰ። ይህን ነው እንግዲህ መለሰው። እዚያው ጋር ምንድን ነው ያለው? የወረደውም እንደገና ተመልሶ ያደረገውም ኢየሱስ ክርስቶስ ነው ይላል። እና ወደ ማን ወረደ? ወደ ድንግል ማርያም። በድንግል ማርያም ምን አደረገ? ተወለደ። እንግዲህ እዚህ ጋር ነው የዛሬው ታሪክ የሚመጣው ተወልዶ በዚህ በሉቃስ ወንጌል ምዕራፍ ሁለት ያው እንደምናውቀው በቤተልሔም ሲወለድ መላእክት ከሰማይ ወረዱ፣ እረኞች ከጫካ መጡ፣ እንስሳቱ በበረት ተገኙ፣ አራዊት ደግሞ እነዚሁ ከጫካ መጠው በቤተልሔም የመድኃኔ ዓለምን መወለድ ሕፃኑን ከእናቱ ጋር አይተው፣ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ለዘሰብሮ ሰምሮ ለሰም ሰውን ወዶ አዎ፣ ለመፃና ለተወለደ በሰማያት በመላእክት፣ በምድር በደቂቀ አዳም፣ እንዲሁም ደግሞ በአራዊቱም በእንስሳቱም በሚናገረውም በማይናገረውም፣ አዎ፣ በሚያስበውም በሁሉም እግዚአብሔር ይመስገናሉና አንዱ ነው። እግዚአብሔርን አመሰገኑ። ክብርና ምስጋና ለመድኃኒዓለም ይሁን። ይህንን ደግሞ ቅዱስ ያሬድ ይሁን አሃደ መሬ ተኮኑ መላእክት ወሰብ ከመይሰብሁ ወደ ክርስቶስ በቃላሚ ዛሬ አለ። መላእክትና ሰው አንድ ሆኑ። ማንንም እግዚአብሔርን ለማመስገን አው ዓለም አንድ ላታደርገን ትችላለች። ቤተ ክርስቲያን ግን አንድ አድርጋናለችና አንድ ሆኖ መጥቶ ዓለሙን ያዳነውን አንድ ሁነን እንድናገለግለው እግዚአብሔር ይርዳን። አሜን በሉ። አንድ ብቻውን መጥቶ በመስቀል ተንጠልጥሎ ያዳነንን አንድ ሆነን በተራራ በወንዝ፣ በቋንቋ፣ በተለያ በሃብት በድህነት ሳንለያየ አንድ ሁነን አመስግነን እንድንወጣ እግዚአብሔር ይርዳን። እዚህ ኋላ ሰብአ ሰገል ደግሞ ትንቢት የተነገረላቸው መጡና እንደዚሁ ወርቃቸውን፣ ዕጣናቸውን፣ ከርቤያቸውን አብጠው ተመለሱ። ቤተለይም ያልተፈቀደችንለት ሰይጣን ቤተለይም ዙላን በታታቅራ መግባትና ሕፃኑን ማየት ባይችል ለሄሮድ ሴደና የአንተ ንቅስና የደንህልውና የሚያጠፋ ሕፃን ተወልዷል፣ መሞት አለበት አልና ሹካለው በጆሮ ይደንቃል። ዛሬ ይ ነገር አለምን እያናወፀ ያለው እንዲህ አይነቱ በጆሮ የሚመጣ መልክት ነው። ለተባለውም ሄሮድ ተነሳና ኢየሱስ ክርስቶስን ሊገል ከሰራዊቱ ጋር ሲማከር የእግዚአብሔር መልአኪ ታላቅ መልአክ ቅዱስ ገብርኤል አዎ ተንስ ንዛ ህፃኑ ወእሞ ወጉየ ብሔረ ግብፅ ህፃኑ የህፃኑን ነፍስ ሄሮን ሊገለው ይፈልጋልና እናቱንና ሕፃኑን ይዘት ወደ ግብፅ ሽሽ። አዎ ሀሉ ህዬ እስከ አመ እነግረከ ተመለስ ብዬ እስከምነግርህ ድረስ በዚያ ተቀመጣለላ። ይህ መልአክ ቅዱስ ገብርኤል አዎ ለዮሴፍ አረጋዊ ነገሩ። አረጋዊ ዮሴፍም ሕፃኑንና እናቱን ቅድስት ድንግል ማርያምን ሰሎሜን ያዘና ወደ ግብፅ ወደ ኢትዮጵያ መጣ። የሚገርማችሁ ነገር አዎ በዮሐንስ ወንጌል ምዕራፍ አራት ላይ አንቺ የምትፈልጊው ጊዜያዊ ውሃ ነው ዘላለማዊ ውሃ እዚህ አለ ብሎ አዎ እንጂ ጠጭ ያለ አምላክ ይልቁንም ዘትረኳኩ አውሃ ዘሎሙ ኦሪት ዘፀአት ምዕራፍ 16 ላይ ለስድስት መቶ ሺህ እስራኤላውያን ጥንጫ ላይ ዓለት ላይ ውሃ ያፈለቀ አምላክ እሱን ተሸክማ አሁን አዲስ አበባ ላይ በሳምንት ሁለት ቀን ሶስት ቀን ስለሆነ ውሃ የሚገኘው ተጠማን ብትሉ አያስደንቅም። በሳምንት አንድ ቀን ስለሆነ ሁለት ቀን ስለሆነ እየሰማችን አይደል? ውሃ ተሸክማ ሃያ አራት ሰዓት ውሃ ተሸክማ ውሃ መጠማት ግን ራሷ ውሃ ተሸክማ። ማነው ውሃው? አማናዊው ውሃ መድኃኔ ዓለም ነው። እስኪ አመስግኑት። መድኃኔ ዓለም አማናዊው፣ እሱን ተሸክማ ተጠማች። እናቱ ስትጠማ፣ በዛሬው ቀን ከጥንጫ ላይ ውሃ መነጨና ለእናቱ ውሃውን ሰጣት። የዛሬዋ ቀን በዘ አንቅዓ ማየ ወልዳ፣ ለእናቱ ውሃ መነጨላት። ክብርና ምስጋና ለመድኃኔ ዓለም። ይህን ነው የሚናገረው ስለዚህ በተአምረ ማርያሙ ላይ የተነገረ ነው። ሰኔ ስምንት ቀን አንደኛው ለእናቱ ውሃ ማመንጨቱ፣ በሌላ መልኩ የእመቤታችን ትትናዋ ውሃ ተሸክማ ውሃ መጠማቷ ውሃ መጠማቷ የምናስብበት ይሄ ደግሞ እያለ ወደ ክርስቶስ ለሥጋ የሚለውን ያሳየናል። አዎ ሥጋ የለበሰ ሁሉ ይጠማልና፣ ና አንቺም መጠማት አለብኝ ሲል ነው ስጋ የለበሰውን ሁሉ ይሞታል ሲል ትሞጫለሽ፣ ማለቱ ነው። ትጠሚያለሽ፣ ትንከራተቻለሽ ማለቱ ነው። ስለማያዳል እግዚአብሔር ከዚህ ቀጥሎ የምናየው ደግሞ ላመኑት፣ ከሩቅ ለመጡት ያችኋ ጣፋጩ ናለች። ጣፋጩ ላመኑ ነው። ላመኑ ላላመኑ፣ ግን አሁን እየሰማች ነው አይደል? ጣፋጭ አይደለችም። ያችዋ እነሆ ያመሩት ከሩቅ መጠው ጣፍጣው ያችኋ አጣፍጣቸው ሲጠጡ። ካጠገብ ያሉ ግን ያላመኑ ለነዚያ ግን መራራ ሆነች። እየሰማች መራራ ሆነች። ላመኑት ጣፋጅ፣ ላላመኑት መራራ። ይሄ ሁለተኛው የሚነገረው ይሄ ነው። ለካም ላላመነ ሰው ብዙ የሚመረው ነገር አለ። እየሰማችሁ ጸበሉ ይመረዋል፣ የመስቀሉ ክብር ይመረዋል፣ የእምነቱ ክብር ይመረዋል፣ ጾም ይመረዋል። እየሰማችሁ ነው አይደል? አሁን ዛሬ ማን ጾም ነው? የሐዋርያ ጾም ነው አይደል? የእኛ ምን ነው? ይከብድልና እንዴ የማን ጾም ነው መጀመሪያ? እነሱ ናቸው አይደል? አሁን ግን የማን ጾም ነው? እስኪ የእኛ ነው የምትሉ እጃችሁ፣ የእኛ ነው የምትሉ መልካም። አሁን እንደዚያ ነው ማለት ያለ። የማን ጾም ነው? ሐዋርያት ማጾመው አልከዋል አሁን በረዲየት ነው የሚጠብቁ፣ በአማላኝነት። ስለዚህ የማን ጾም ነው? እኔ ይገርመኛል። አሁን እናንተ ሲ ቁጭ ላችሁ የሐዋርያት ጾም ነው አላት። ውጭ ላይ ግን አንድ ሌላ ሰው ቢጠይቁት የማን ጾም ነው የሚለው የኦርቶዶክሶች ጾም ነው ነው የሚለው። እየሰማች ነው አይደል? አያችሁ ልዩነት። እኛ ዚህ ጋር ቁመን የማን ጾም ነው ስትላችሁ አልተሳታታችሁም እኮ። ነገር ግን ሐዋርያት ለእኛ ሰጠውና ነው እየሰማች አይደል? ስለዚህ የሐዋርያት ጾም ነው። አሁን ግን እኛ ማለት ያለብን የማን ጾም ነው የኛ ጾም ነው። የኦርቶዶክስ ጾም ነው ሚሉማ ውጭ ላይ ቁመዋል እኮ፣ እነሱ ናቸው እንደዚያ የሚሉ እውነት ነው። የእኛ ጾም ነው ስለሆነ ልንም እግዚአብሔር የተመሰገነ ይሁን ክብርና ምስጋና ለስሙ። የኛ ጾም ነው። አዎ፣ ስለዚህ ጾም የሚመራቸው አለ ነው ምላችሁ። ይቅርታ የሚመራቸው አለ፣ ምሳ የሚመራቸው አለ፣ ጽላት የሚመራቸው አለ፣ ታቦት የሚመራቸው አለ፣ ብዙ ነገር አለ። ዝላ ይበቃዋል። እየሰማችሁ ነው አይደል? ሶስተኛው እና የመጨረሻው ግን አንደኛው ለእናቱ መመንጨቱ ነው። ሁለተኛው ላመኑ ጣፋጭ ላላመኑ መራራ ማድረጉ ነው። ሶስተኛው ደግሞ ምንጫ የእመቤታችን ጥም የተወገደበት፣ ጠጥታ የረካችበት፣ ያመኑ የጠጡበት፣ ላመኑት ጣፋጭ ላላመኑት ደግሞ መራራ የሆነበት በዛሬው ቀን ለእመቤታችን ቤተ ክርስቲያን ተሰርቶ የተመረቀበት ታላቅ ዕለት ነው። ክብርና ምስጋና ለመድኃኒዓለም ይህን ነው የሚነግረን። አንደኛውን ክፍል ጨረስነው፣ ወደ ሁለተኛው እዚያ የተወላችን ጋር ይሁን። ማን የወረደው ማን ነው? ኢየሱስ ክርስቶስ ነው። ወደ ዛሬው እንምጣ። ሀሌ ሀሌ ሉያ ወረደ መንፈስ ቅዱስ። መንፈስ ቅዱስ ወረደ። ቅድም ማን ወረዳል? ከሶስቱ አካል አንዱ ወልድ ወረዳል። ወልድ ተወልዶ እነ

ሶስት ዓመት እየተዘዋወረ ሲያስተምር መቶ ሃያ ቤተ ሰብ ጠና። ለዚህ ነው የዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ ቅዱስ ጴጥሮስን ግልገሎቼን አለና ሕፃናቱን ጠቦቶቼን አለና ወጣቶቹን እንደገና ደግሞ በጎቼን አለና አረጋውያኑ ሲቀጥል ደግሞ በጎቼን አለና አስራ አንዱ ሐዋርያት እንደገና ጠቦቶቼን አለና ግልገሮ ቸናለ እና 36 ቅዱሳት አንስት 120 ቤተሰብ እነዚህን ጠብቅ የተባለው በዚህ በሦስት ዓመት ውስጥ የተፈሩና ይልቁንም ደግሞ ከዓለም የተሰበሰቡ የእግዚአብሔር አምላክ ቤተሰቦች ናቸው። እየተዘዋወረ ሲያስተምር ሐዋርያትን ጠራ። የሚገርማችሁ ነገር የዮሐንስ ወንጌል ምዕራፍ 13፣ የዮሐንስ ወንጌል ምዕራፍ 14 የዮሐንስ ወንጌል ምዕራፍ 15 የዮሐንስ ወንጌል ምዕራፍ አስራ ስድስት አንድ አይነት ትርጉም ጠቅለን ተቀላል አድርገን ነው የምንናገረው። እንደ ዕለተ ሰንበት አስተምሩ። ከዚህ በፊት ግን የሚቀርበው እዚያ ላይ ሐዋርያትን ስናገኛቸው ነው። እነሱን እዚያ ካላገኘን እዚህ ጋር ትምህርቷ ይገባል። እየሰማችሁ ነው አይደል? እግዚአብሔር ከሁላችን ጋር አይው። ጠራቸው። ከምን ጠራቸው? እጭን ማየት አለብን? እስኪ ተመልከቱ የማቴዎስ ወንጌል ምዕራፍ አራት ላይ ኢየሱስ ክርስቶስ ለአገልግሎት እየተጓዘ እንዳለ ቅዱስ ጴጥሮስን ከወንድሙ ጋር ጥብራ ያዱት ያገኛቸው ወንዝ ወንዙ ላይ ሲያገኛቸው፣ አሁን እናንተን እዚህ ጋር ግነናችኋል ምናልባት ይዛችኋል ካል ብንል የጸበል መጠጫ ሊሆን ይችላል። እየሰማችሁ ነው አይደል? እዚህ ውጭ ግን የእምነት መያዣ ሊሆን ይችላል ይችላል። ከዚህ ውጭ ንጹሕ አእምሮ፣ ከዚህ ውጭ ንጹሕ ሕሊና፣ ከዚህ ውጭ ደግሞ ፍቅር፣ ከዚህ ውጭ ይቅርታ ቅዱስ ጴጥሮስ ድን ጥብሬ ያድስ ሶስት ነገሮች በእጁ ላይ አሉ። አንደኛው አሳ የሚይዝበት መረብ ነው። ሁለተኛው አሳ የሚጭልበት አያ እየሰማችሁ ይሆናል። አራት ማነው? ሶስተኛው ደግሞ መናጆ የሚባለው ወይም ደግሞ አንዱ ከአንዱ ጋራ አጣምለው የሚያርሱበት አንድ በሬ ማለት ነው። እየሰማችሁ ይሆናል። አንድ በሬ ነበረው። ወደ አራተኛው ስንወስ ደሁም ሚስት ነበረችው። እነዚህ ሁሉ እያሉት ጌታ መጣና ለጊዜው በእግር ተከተለ። ፍጻሜው ግን አዎ በስራ ይመሰረኛልና እንዲከተለው ቀጠለ። ዮሐንስንና ወንድሙን አገኘ እነሱንም ቀጠለ። የዮሐንስ ወንጌል ምራፍ አንድ ቁጥር 40 ጀምሮ ደግሞ እንደገና አንደፊ ልቆስ በአጭሩ አስራ ሁለት አዋርያት ይጠራል። እነዚህ የመጡበት ግን አንዳንዶቹ ከሀብት ላይ ነው የመጡት፣ ከሀብት ዓለማዊ ሀብት ወደ መንፈሳዊ ሀብት መጡ። አንዳንዶቹ ከትዳር ነው የመጡት ከትዳር ወደ ወንጌል አገልግሎት ነው የመጡት። ሌሎቹ ደግሞ ከቤተ መንግስት የመጡ አሉ። ለምሳሌ ማቴዎስ ቀራጭ ነበረ። ገበያ በር ላይ ቁጭ ብሎ ካርኒ ይዞ የሚቀርጥ የሚገባውን የሚወጣውን የእንስሳት ብር ሰብሳቢ ነበር። ሌሎቹ ደግሞ እንደዚሁ ከተለያየ ነገር ነው የመጡት። በአጭሩ ግን ሶስት ዓመት የእጁን ታምራትና የቃሉን ትምህርት እያስተማረን ነገር እንደሚለያቸው ነገር ግን ከዛ በኋላ ያለ መፍራት ያለ መጠናጠር ወንጌልን በሃይማኖት አበው መጀመሪያው መግቢያ መቅድሙ ላይ ሂዱ እና ሰሙሩ በዓለም ዳርቻ እንዳትወሰኑ በአንድ ቦታ ብቻ የሚል ጽሁፍ አለ። ሃይማኖት አበው ታላቁ መጽሐፍ ላይ በአንድ ቦታ ላይ እንዳይወሰኑ በአምላክ ዳዊትም አስቀድሞ ጽፏል። ውስተ ሁሉ ምድር በጣ ነገሮም ወስካ አጽናፈ ዓለም በጣ ነቢቦም አው በዓለሙም በምስራቁም በምዕራቡም በሰሜኑም በደቡቡም ድምፃቸው ይሰማ ነበርና በአብ በወልድ በመንፈስ ቅዱስ እያጠመቁ ደቀ መዛሙርት የሚያደርጉብ የሚያደርጉበት ድምጽ ወንጌል ሲነገር ሲሰበክ በዓለም ህዝ ብቻ አይደለም፣ መከራቸውም ይብቻ አይደለም፣ ርሃባቸውም ይብቻ አይደለም፣ ስደታቸውም ይብቻ አይደለም፣ መከራቸውም በዓለም ይሰማል ብሎ አስቀድሞ ልበ አምላክ ዳዊት ተናግሮ ነበርና ለዚያ መከራ ዝግጅት እንዲያደርጉ መጠላታቸው ለደስታ ብቻ እንዳይደለ፣ መከራም እንዳለው ሙት እያነሳ፣ ለምጻምን እያነሳ፣ እውር እያበራ፣ መና እያበረከተ፣ የራቀውን እያቀረበ፣ የረቀቀውን እያጎላ ከቆየ በኋላ ግን ሶስት አይነት የእስራኤል ፋሲካዎች አሉ። በአለመጸለት የሚባል አለ። እስራኤል ዘስጋ ያሳለፉት በዓል ነው። ይህንን ቤተክርስቲያናችን ዛሬ በጥምቀት ታስቧል። እንደገና ደግሞ በዓለ ፋሲካ የሚባል ነበራቸው። የቂጣ በዓል ኢየሱስ ክርስቶስን በዓላችን እንዳይደናቀፍ አስቀድመን እንስቀረው ብለው ሲማከሩበት የነበረው እሱ ደግሞ ያንን በዓል አጥርቆላቸዋል። በነገራችን ላይ ሁሩ በልግ ወደ እገሌ ይደለከ ሊቅ አይቲያ ጽሩ ገብር ፋሲካ በየገብር ፋሲካ እያለ ቅዱስ ያሬድ ያመጠዋል እና ወደ ቤታችሁ ሄዱና ባላዛሬት ፋሲካ አደርጋለሁ ብሎ ያን ፋሲካቸውን አጥርቆላቸዋል። እነሱ ቂጣ በልተውና ያልበሰለ ቂጣ እንንፍሮ በልተው የሚያሳንፉትን በዓል እሱ ግን የራሱ ስጋና ደም አማናዊ አድርጎ ለዓለም አቅርቦበታል። እስኪ አመስግኑት መዳሃን ያለም በዚህ ነው ያስተካከለው። ስለዚህ ሁለተኛው በዓል ይሄ ነው። ሶስተኛው ግን በዓለ ሰዊት የሚባለው እሸት ነው። ከአምሳ ቀን በኋላ የመጀመሪያውን እሸት ይሄ ገበገባን እያሉ መተርጉማን ይናገሩታል ሁልብኝም እያሉ እንደ ቋንቋቸው ይናገሩታል። አዲስ የደረሰ እሸት ማለት ነው። በልተው ልደታችን ነው ብለው የእሸት ልደት የእኛ ልደት ነው ብለው የሚያምኑበትን መድኃኒታችን ኢየሱስ ክርስቶስ በቀራኒዎ ተሰቅሎ በሦስተኛው ቀን ተነስቶ አርባ ቀንና አርባ ሌን ተዋርያትን ሰባቱ ኪዳናትን አስተምሮ በአርባኛው ቀን ወደ ሰማይ አድርጎ በአምሳኛው ቀን ይህንን ባለሰዊት የተባለውን እነሱ እስራኤላውያን እሸት የበሉበትን መድኃኔ ዓለም ለሐዋርያት እሸት የሆነውን መንፈስ ቅዱስ ላመጣና መንፈሱ ላይ ያደረገላቸው ክብርና ምስጋና ደስ ወይሆን ይህን ነው። አዎ ስለዚህ እነሱ በአምሳ ቀን እሸት በሉ። ሐዋርያት ግን በአምሳኛው ቀን መንፈስ ቅዱስ ሰባ ሁለት ቋንቋ ከአንድ ቋንቋ ወደ ሰባ ሁለት ቋንቋ ይልቁንም ደግሞ የቤተ ክርስቲያን ልደት የክርስቲያኖች ልደት ባለአምሳን አደረገላቸው። በጣሚ ዓለም ክብርና ምስጋና አላምላካችን ይሁን። እንግዲህ ካልኳችሁ ስለመንፈስ ቅዱስ ስለ ጰራቅሊጦስ ባለፈውም ስለተማራችሁ አሁንም ሳምንቱን በሙሉ ያስተምሩ ስለሆነ ሰሰባትጌልናገና ትምህርቴን ልጨርስ ጋር ወረደ መንፈስ ቅዱስ አለ። የወረደው መንፈስ ቅዱስ መንፈስ ቅዱስ ማን ነው? አንድ ከሦስቱ አካል አንዱ አካል ነው። አባቶቻችን በቅዳሴው ላይ ፅራውን የያዘው ካህን ስሙን ጨምሮ ይንዞ ይመጣና ወደ አባቶች ይቀርባል። አባት ተወከም ለነ ዘንተህጣለ ወዘንተመይ ለ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ አለቀ። አሁን የወረደው ከሦስቱ አካል አንዱ አካል እግዚአብሔር መንፈስ ቅዱስ ነው የወረደው። እየሰማችኋል። እንደገና ደግሞ እግዚአብሔር መንፈስ ቅዱስ ማለት ደግሞ ለእግዚአብሔር አብ ለእግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ለተባለው

እስኮላችሁም ተናገሩ። በመንፈስ ቅዱስ በሉ እናምናለን። በመንፈስ ቅዱስ ምን እንላለን? በመንፈስ ቅዱስ እናምናለን። አያችሁ በእግዚአብሔር አብ እናምናለን፣ ሰማይና ምድርን ፈጥሯልና። በእግዚአብሔር ወልድ እናምናለን፣ ከድንግል ማርያም ተወልዷልና። በእግዚአብሔር መንፈስ ቅዱስ እናምናለን። አዎ ዘሰረፀ ከአብ የሰረፀ ነውና። ስለዚህ በአጭሩ መንፈስ ቅዱስ ማለት ከሦስቱ አካል አንዱ አካል ነው ማለት ነው። አሁን መቼ ወረደ? ባለ አምሳ በየት? የሐዋርያት ሥራ ምዕራፍ አንድ ቁጥር አምስት ላይ ዮሐንስ በውኃ አጥምቋል፣ እናንተ ደግሞ ከትንሽ ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ፣ እናንተም በመንፈስ ቅዱስ ታጠምቃላችሁ ብሏቸው ነበርና በአምሳኛው ቀን በመንፈስ ቅዱስ ተጠመቁ፣ እነሱም ደግሞ በመንፈስ ቅዱስ አጠመቁ። ክብርና ምስጋና ለመድኃኒዓለም ይሁን። ይህንን ነው የሚናገረው ይቀጥልና በሐዋርያ ስራ ምዕራፍ 2 ከዚያው ከአንድ ጀምሮ ስታነቡት እንዲህ ይላል። በሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ አስቀድሞ እናንተስ በኢየሩሳሌም ቆዩ፣ አዎ ከሰማይ ኃይል እስከሚላክላችሁ ከሰማይ ኃይል ይላክላችኋል። የሚላከውን የሚያጸና ኃይል የሚሰጥ ምስጢር የሚገልጥ ፍርሃትን የሚያወጣ እነሆ ከላይ የሚሆን ኃይል ይላክላችኋል የሚላክላችሁ ግን በአንድ ቤት ከኢየሩሳሌም ሳትወጡ ስትገኙ ነው ብሎ ነግሯቸው ነበርና፣ ኢየሩሳሌም የተባለችች ቤተ ክርስቲያን ነው። በኢየሩሳሌም ጸንተው ቢኖሩና ቢገኙ በአምሳኛው ቀን መንፈስ ቅዱስን አወረደና በእነሱ ላይ እነሆ እንደ ዝናብ አዎ ይልቁንም ደግሞ እ ጥምቀት ይልቁንም ደግሞ ስጦታ አድርጎ ለሐዋርያት ያሰጣቸው ስለዚህ የወረደው ማን ነው መንፈስ ቅዱስ ነው የወረደው ማን ነው ጰራቅሊጦስ ነው ምን ወረደላቸው ሰባ አንድ ቋንቋ ምን ተናገሩ ሰባ ሁለት ቋንቋ የማንን የዓለሙን ቋንቋ ተናገሩ እንዴት ዓለሙ በሙሉ የምናውቃቸው አንድ ቋንቋ ይናገሩ የነበሩ እነሆ የሁላችንም ቋንቋ ይናገሩ ጀመር ሰክረው ነው ወይ ማለት ጀመሩ ቅዱስ ጴጥሮስ ይላል የዛሬው መልእክት ማለም የሐዋርያ ስራም ምዕራፍ ሁለት ቁጥር 14 ጀምሮ ስታነቡት የዛሬው ምን ይላል። ቅዱስ ጴጥሮስ ወጣ አለና ወደ ሕዝቡ አስተውሉ፣ ተረጋጉ፣ አትደንግጡ፣ አትጠራጠሩ። እነዚህ ምታያቸው አዎ ሐዋርያት አሁን ሶስት ሰዓት ነው። የምነግራቸው ስለ ቅዱስ ጴጥሮስ ነው፣ እየሰማችሁ እዚህ ላይ አሁን ሶስት ሰዓት ነው እዚያ ላይ ግን ሶስት ሰዓት ነበረ። አሁን ሦስት ሰዓት ነው። ሰው ይሰክር ከሰዓት እንጂ ቋስ ሶሳ ላይ አይዘግርም። ስለዚህ የሰከሩ አይደሉም፣ ይልቁንም ትንቢት ተፈጽሞላቸው ነው። ነቢዩ ኢዩኤል በምዕራፍ ሁለት ቁጥር 28 ላይ በመጨረሻው ሰዓት ሥጋ በለበሰ መንፈሴን አሳድራለሁ ያለው ትንቢቱ ተፈጸመና እግዚአብሔር ወልድ ለሐዋርያት አስቀድሞ እንደነገረላቸው እሄዳለሁ፣ ትንሽ ቆያለሁ፣ እመጣለሁ አለና የሚመጣው መጀመሪያ በረድኤት ወይም ባህር ተጸጋ ቀጥሎ በሞት እንደሚመጣና እንደሚወስዳቸው ቃል ገብቶላቸው ስለነበረ የመጀመሪያው መምጣቱ መንፈስ ቅዱስን መላኩና መንፈስ ቅዱስ መላኩ ነው። ይኸውም ለሐዋርያት እነሆ መንፈስ ቅዱስ መውረዱና ሰባ ሁለት ቋንቋ መናገራቸው ነው። ስለዚህ የሰከሩ ሳይሆኑ ትንቢት የተፈጸመላቸው ክብርና ምስጋና ለመዳን ያለ ይላል። አረጋጋቸው ይላል። የሚገርመው ነገር የሚገርመው ነገር አባቶቻችን እዚህ ላይ ሲቆሙ ይላሉ፣ አምላክ ሆይ አምላክ ሆይ ከቻልን ተናግረን እንድናሳምንና ከበረቱ ውጭ ሆኑት ወደ በረት እንዲገቡ የሚያደርግ አይኑሮ አድነን። ካልቻልን ግን መጥፎ ነገር ተናግረን ከበረቱ ሰዎች ለመውጣት ምክንያት እንዳለሆን ጠብቀን ሆነው ይወጣሉ። አባቶቻችን እየሰማችሁ ነው? አዎ፣ ጠብቀን ካልቻልን። አስተምረን መቅነን መመለስ ካልቻልን ግን ከበረቱ የሚያወጣ ትምህርት እንዳይሆንብን እግዚአብሔር ይርዳን። አሜን። ስለዚህ ምን አደረገ? ይህንን ነገራችሁ ከዚህ በኋላ ተረጋጉ። በአንድ ቀን አምስት ሺህ በቅዱስ ጴጥሮስ ትምህርት ወደ መለኩ ገባ። ክብርና ምስጋና ለመድኃኒዓለም ይሁን። አዎ፣ ስለዚህ የዛሬው የወንጌል አገልግሎት የሚነግረን የዮሐንስ ወንጌል ምራፍ 13 ላይ እነሆ እንደሚሄድ ነገራችሁ። ምን እንደሚል ጨርሻለሁ። ምን እንደሚል እንደሚሄድ ሲነግራቸው ደነገጡ።

ይርቁንም አንተ ጥቅደኛ ብሎ ሲለው በዝም ደነገጡ። አሁን የዋንስ ወንጀል ላይ የሚያገኛት መንግስተ ሰማያት ለማግኘት ብዙስ የስራ በፍቅ አለ ማለት ነው። በአባቴ ብዙ መኖሪያ አለ ማለት ስለዚህ፣ በዚያ መኖሪያ አለ አለ እና እኔ ሄዳለሁ። እኔ ካለኩ በበስቱ ሳይመጣ እኔ ከዚህ ይመጣላችኋል። ከዛ በኋላ ግን እንሆ እናንተ በመንፈስ ቅዱስ ዓለምን ወንጌል ታረሰርሳላቸው አላቸው። ከዚህ በኋላ ተረጋጉ። ሁለት ሐዋርያት ጥያቄ ያቀረቡና ትምህርታቸውን ጨርሱ። ቶማስ ምናለ እንዴት ነው የምትሄደው? መንገዱ ውስጥ ደስ ነው አለ። ታውቁታላችኋል። አይ እንዳናውቀውና እንኳን መንገዱ ናገሩን፣ መንገዱ ናናቅ ማለት ነው። ጽድቅም፣ ህይወትም፣ እውነትም መንገድም እኔ ነኝ። መታ እስካሁን መንገድም እውነትም አብራየ የወረደው መጀመሪያ ሊወለድ ከሦስቱ አካላት አንዱ ወልድ ነው። እንደገና ደግሞ ያረገው እራሱ ያው ከድንግል ማርያም የተወለደው ነው። በሃምሳኛው ቀን የወረደው መንፈስ ቅዱስ ነው። ይዞቱ የመጣውም ደግሞ የምስጢር ቆታ ነው። ያስተባረን የመከረን ክብርና ምስጋና አምልኮትና ውዳሴ ለአምላካችን ለእግዚአብሔር ይሁን። ውሰራት ለእግዚአብሔር ነው